ሰላም ሰላም ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ ልኝ ነው ያለውላቸው። እግዚአብሔር ይመስገን ተመልሼ ይመጥቻለሁ። አላስቻለኝም፣ ከምራል፣ አላስቻለኝም በዚህ ሰሞን ውስጥ ማለት ነው። ርገጭ ርገጭ እያለኝ ምን ሆነው ደግሞ ማለት ፈራሁት። ዝጨገርም ደግሞ የሆነ ነገር አለና ማለት ነው። ማለት ያስፈራን ነገሩ። ርገጦ ርገጦ እንዋጋ እንዋጋ አላችሁ እናንተ የራሳችሁ ማንን ቱክቱክ ላይ እኔ የምላችሁ ሩቲ ማለት ነው፣ ሩቲ የኔ ጀግና። እኔ ሲጀመር ሮቲን በጣም ነው የምወዳት። ሩቲ በዚህ ሰሞን ውስጥ ነው አልሰራውበትም እንጂ እየሰራው ነበረ። ትናንትና ከትናንትና ወደ ሲያዩ ዘማ አልኳቸው አብሬጅ ደግሞ ትናንትና በተነ። ምንድን ነው የሚባለው? ይሄ በሰነጠለ ዘመን ጎቶታ እየጎቶት ከአንተ ይሁ እየጎቶትክ ማለት ነው እየጠለፍክ ማለት ነው ሩታ አሁን አንተ እየጠለፍክ ነው ማለት ነው። እንደዚህ እንደ ሀያ እንደ ፈረስ አድርጎበት ማለት ፈረስን አንገቱ ላይ አድርጎ ገመዱን ይጎትታሉ አይደል? እንዴ፣ እንደዛ እየጎተተ ማለት ነው። ናይ ግቢ፣ ናይ ግቢ። ኧረ እባክህ ሩታ፣ እንደዚህ ተመልሳ የምትገባ መሰለቅ እንዴ? ሩቲ ጥፋት አጥፍተሻል። ውርጉስ ነሽ። ወንድ ይዘሽ መምጣት የለብሽም ሩቲ። ደግሞ ወንድ ይዘሽ የመጣሽበት ምክንያት ነንገራችሁ፣ ለምን እንደሆነ ሩታ ፍቅረኛ ይዛ አይደለም ፍቅረኛ ይዛ አይደለም ወይ፣ ዘመዱ ሊሆን ይችላል። አንደኛ ነገር ይሄንን ዛሬ የተናገርኩበትን ለምን እንደሆነ የተቀለችው ሰውዬው አግብተዋል። ሚስት አለው። አይቻለሁ የጋብቻ ራሱ ሲያደርጉ ከነምስቱት ወጥቷል። እንግዲህ ቪዲዮ በአንዳንድ ደቂቃ ውስጥ ስሙ ብቻ ነው እንጂ የሚያስፈልገው እንጂ ሚዲያ ላይ በደቂቃ ውስጥ ነው የሚወጡት፣ በደቂቃ ውስጥ ማለት ነው። ጎልጉሎ አውጥቷል፣ ትላንትና ማለት ነው። ምስጢራችሁን ተጎልጉሎ ወጥቷል። እናንተ ጓዴ ውስጥ እንኳን ያጠራቅማችሁ ቁጭ አረጋችሁ ማለት ነው። እኛ በደቂቃ ውስጥ ነው የምናወጣው፣ እናወጣለን፣ ስም ብቻ ካወቅን ማለት ነው። እና ማለት ነው ሩቲ ወንድ እዛ የመጣችበት ምክንያት ልንገራችሁ አብርሽ እስቲ ልቡ ተመለሰ አልተመለሰም? ሌላ ሴት እየቆሰቆሰ ነው ወይስ ደግሞ ቁጭ ብለዋል። ይሄ ሰውዬ ልየው ብላ ነው ልፈትነው። ቆይ ስቲ አሁንስ ምን አይነት ሴት ነው የሚመጣ? እውነተኛ ይሄ ልጅ ልቡ ተመልሷል ከኔ ጋር ነው ወይስ ሌላ ነገር እያሰበ ነው ብላ እሱን ለመፈተን ነው እንጂ ፍቅረኛ ይዛ አይደለም። ሰውዬው ወይ ዘመድ ሊሆን ይችላል። አንደኛ ነገር ደግሞ አግብተዋል። እሱ ራሱ ቀለበቱን አስቀምጦ ነው የመጣ። አንተ ሸለጥለጥ ማለት ነው ንንገርግ እናንተ። ሰውዬው ራሱ ማለት ምነበክ ነው ሴትን ምስትን ቁጭ አድርጌ ከሩታ ጋር የመጣ ሂድ ግባ ወደ ቤት። እኔ እንደዚህ አይነት ወንዶች የምትለከስከሱ የምትሸለጥለጡ አያቶኝ አትመቹኝ። ምን እኔ አትመቹኝም። ከምሬ ነው። እና ማለት ነው እንዲህ ነችና አስቴር አስቴር ማለት ነው እኔ ልቆጣ እንዲ። ቤተሰቦች ምን ይሻላል? እና ሩቴ ተመለሽ። እኔ እናት አንደኛ ነገር እርጉዝ ነሽ አንቺ። እርጉዝ ሆነሽ ወንድ ይዘሽ ማምጣት እደብራል። ለቤተሰቦቻችሁ ለነገ ለምትወልዱ ነገር አስቡ፣ አስቡ። ከምሬ ነው። የሚመጣው ትውልድ ምን እያስተማረ ነው ብላችሁ አስተውሉ። ብር ብቻ አትይው፣ በቃ ብር ብቻ እያያችሁ ነው ሚዲያ ላይ የውሸት ነገር ብቻ አንከራፍፋችሁ እያጨማለቃችሁ እየዛችሁ እየመጣችሁብን ነው ማለት ነው። ወንዱ ይሄዳል ሚስቱን ቤት ውስጥ አስቀምጦ ሌላ ሴት ይዞ መጣል። ሴትቷም ደግሞ ትወጣና ወንድ ጎትታ ታመጣለች። ይሄ ነገር ምንድነው የሚያስተምረው? እናንተም በኋላ ላይ ስታገቡ እንደዚህ ደራርቡ፣ ህይወታችሁን እንደዚህ ኑሩ ማለት ነገር ነው እንጂ፣ ይሄ ምንም ትምህርት የለው። ከምር ሰው እንዲጠላ ነው ያደረጋችሁት። እናንተ በተለይ በሩቲ፣ ሃይሚ ቡሩኬና አብረሽ እውነት በጣም የሚያደንቃቸው በጣም የሚወዳቸው ቤተሰብ ነው አላችሁ። እዚህ ሚዲያ ላይ ማንንም ይል ማንንም ያላገኘ ነው ያላችሁት፣ ግን ደግሞ በጣም ነው የጠገባችሁት። በጣም ማለት ነው፣ በተለይ ወንዶች በጣም ጠግባቸዋል ማለት ነው። አብረሽ ደግሞ ያዙ ሊቀቁ ይዘረፍ ያዚ ይላልን ማለት ነው። ሩታ የሆነ ወንድ ይዛ ሲመጣና ሩታ ከቤት ስትወጣ ይጨለመበታል ሁሉም ነገር። ሩታ ግን ቤት ውስጥ አስቀምጣ የሆነ ነገር ልታመካክሮ እሷ በቃ ህይወቱን ለማስተካከል ስትጥረው ቦታ አይሰጥም። ምንም የጥፍር ቆሻሻ አይቆጥራትም። ሩታ ዋጣ ስትለው እኔ ብቻ ነኝ። በቃ ወንድነት ወንድ ወንድነት እያለ ያዙ ልቀቁኝ ነው የምለው አሁን። ትናንትና እየለቀሰ መሬቱን እየደበደበ ሰውዬው በቃ እንዴት እንዲያደርገው በቀበ ማለት ነው። እናንተ ስፖርት ስትሰሩ ማለት ነው ለሴቶች ብቻ ነው የምሰሩ። ጀግንነታቸው በቃ ለማሳያት ብቻ ነው። ምንም የእናንተ ጀግንነት እኮ አይተንም አናውቅም። ሴቶች ብቻ ስትገለባብጡ ነው የምናየው እንዴ! እና ይሄ ምን ታደርግልህ ሩቲ? ሩት እኮ በጣም በጣም በጣም ሊቦን የተሰበረ በጣም ማለት ነው። ሩታ ማለት ጥሩ ሴት ናት፣ ለትዳር የምትሆን ሴት ናት። አንተ መያዝ አልቻልክበትም። ዛሬ ግን ልጅህ ስላረገዘችው ፍንጥጥ ፍንጥጥ ታርገው፣ ነገ ብትወልደስ ሁለት አንድ ልጅ ቢሆን ቢመጣ ምን ልታደርግ ነው? ወንዶች የሆኔ በቃ ከሴቶች የሆኔ ነገር ስታገኙ ከዛም በኋላ መልከስከስ ትጀምራላችሁ። እኔ እርግጠኛ ነው የምነግራችሁ። እኔ አልወድም እንደዚህ አይነት ወንዶች ማለት ነው። ከምሬን ነው። እረፉ እረፉ። ግን ጀግና ነው አብርሽዬ። አሁን እዚህ ኮመንት ላይ ራሱ ሀይሚ የማን ነው ስሙ፣ አብርሽ ፎቶ አደርጋችሁ ቡሩኬ፣ ጀግና ነው ትላቃችሁ። ሀይሚ እኮ ለእናንተ ወንድም አይደለም እኮ። ሀይሚ እኮ ማነው፣ አብረሽ እኮ ለእናንተ አይደለም፣ ወንድምነቱ ለሀይሚ እኮ ነው። የትኛው ነው ጀግና አሁን? ብሩከ ይወዳል ሀይሚ አሁን እንደዚህ ስትበደል ወንድሙ ይወዳል። አስተሳሰባችሁን አስተካክሉ። እዚህ ማለት ነው። አዎ ቤተሰቦች እኔ ወዳችኋለሁ። ኤሮቲም ዛሬ ምን እንዲያዘ ይዛ የሚመጣ አናቅም። ጀምራል ተጀምሯል። ሁሉም መንደር እርጉዝም ሆኔ ወንድ እንጎትታለን፣ ምስት ቤት ውስጥ አድርገን ሴት እንጎትታለን። አቤት የዘንድሮ ነገር። አቤቱ አምላክ አንተ ያውጣዋን ከዚህ እንደን ነገር። እኔ በጣም ደብሮኛል።